ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የእለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም። በሀረሪ ክልል የሞሰብ አንድ ማዕከል አገልግሎት ተግባራዊ ለማድረግ በትኩረት እየተሰራ መሆኑን የሀረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪ ገለጹ። ርዕሰ መስተዳድር አቶ ወርዲን በድሪ በማህበራዊ ትስስር ገጻቸው እንደገለጹት በዛሬው ዕለት የሞሰብ አንድ ማዕከል አገልግሎት በክልሉ ለማስጀመር የተመረጡ ቦታዎች መመልከታቸውን ገልጸዋል። በቀጣይም የስራ ቦታዎች ምቹ የማድረግና የመሰረተ ልማት ስራዎችን የማሟላት ተግባራት እንደሚከናወኑ አስታውቋል። በዚህም ህብረተሰቡ የተለያየ አገልግሎቶችን ባጠረ ጊዜ በተሻለ ቅልጥፍናና ውጤታማ በሆነ መልኩ እንዲያገኝ የምናደርግ ይሆናል ብለዋል። ሴቶች በአገር ግንባታ ውስጥ ያላቸው ሚና የላቀ ነው ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ዑመር ገለጹ። የሴቶች ተሳትፎ ለሁለንተናዊ ብልጽግና በሚል መሪ ቃል ከሐረሪ ክልል የሴቶች አደረጃጀት ጋር የማጠቃለያ ውይይት ተካሂዷል። አያንቶ አህመድ ሴቶች በአገር ግንባታ ውስጥ ያላቸው ሚና እየላቀ ነው ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ዑመር ገለጹ። የሴቶች የተሳትፎ ለሁለንተናዊ ብልጽግና በሚል መሪ ቃል ከሐረሪ ክልል ሴቶች አደረጃጀቶች ጋር የማጠቃለያ ውይይት ተካሂዷል። በማጠቃለያ መድረኩ ላይ ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ዑመር እንደገለጹት እንደ ክልል በፖለቲካው፣ በኢኮኖሚና ና በማህበራዊ መስክ ያሳካነው ድሎች ውስጥ የሴቶች ሚና ታላቅ መሆኑን ተናግረዋል። ሐረር ትላንት ዛሬ ና ነገ በሚል መሪ ቃል በትላንትና ውስጥ የነበሩ በጎ ነገሮችን በማስቀጠል ና የነበሩ ችግሮችን መተራረም እንዲኖር ራዕይ ይዘን እየሰራ እንገኛለን ሲሉ ወይዘሮ ሮዛ ጨምረው ገልጸዋል። አክለውም ለውጡ ያመጣቸውን ትሩፋቶች በመጠቀም ሴቶች ያልተሳተፉበት ዘርፍ የለም ሲሉ ገልጸው በሁሉም ዘርፎች የሴቶች ተሳትፎ አስፈላጊ ነው ብለዋል። በዚህም የሴቶች አደረጃጀቶችን ጠንካራ ማድረግ ና አንድ ሆነን አብረን መጓዝ በኢኮኖሚው፣ በማህበራዊ ዘርፍ ውስጥ ከሰላም አንጻር የሴቶች ተሳትፎ ወሳኝ መሆኑን በመገ ገንዘብ ሴቶች በሀገር ግንባታ ውስጥ ያላቸው ሚና እና ኃላፊነታቸውን በአግባቡ እንዲወጡ ሲሉ ጥሪያቸውን አስተላልፈዋል። እንደ ፓርቲያችንም እንደ መንግስትም በዚህ አገር ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ የሴቶች ተሳትፎ ምትክ የሌለው ሚና ስላለው ነው። ስለዚህ ሴቶችን የማይመለከት ዘርፍ የለም። ከለውጡ ቀደም ሲልም በለውጡ ማግስት በተገኙ ውጤቶች እንደ ሀገርም በፖለቲካው ያገኘናቸው ድሎች፣ በኢኮኖሚ ያስመዘገብናቸው ስኬቶች፣ በማህበራዊ ዘርፉ ያሳካናቸው ናቸው፣ ትልልቅ ስኬቶች አሉ። በዚህ ስኬቶች ውስጥ ግን ከምንም በላይ የሴቶች ተሳትፎ በጣም ትልቅ ሚና ያለው ስለዚህ አገርንም ስንገነባ በተለይ ተቋም ግንባታዎች ላይ የሴቶችን ተሳትፎ እና አስፈላጊነት በየደረጃው የተወያዩችበት ቢሆንም ለውጡ ደግሞ ያመጣቸው ትሩፋቶች የበለጠ ሴቶችን ሳያሳትፍ የተደረጉ የተሰሩ ስራዎች የሉ። ስለዚህ በሁሉም ዘርፍ ውስጥ የሴቶች ተሳትፎ አስፈላጊ ነው። ተሳትፎ ብቻ ሳይሆን ተጠቃሚነት፣ በምንሰራው ስራዎች ሁሉ የእኛ ተጠቃሚነት ምን ያህል እየተረጋገጠ ነው የሚለውን በደንብ መወያየት አለብን። ስለዚህ የሴቶች አደረጃጀት ያስፈልጉናል፣ ጠንካራ አደረጃጀት። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሐረሪ ክልል የሴቶች ክንፍ ኃላፊ ወይዘሮ ኢሪት በርሐሌ በበኩላቸው በውይይት መድረኩ ላይ ሀገራዊ ለውጡ አሁን የደረሰበት ደረጃና ቀጣይ አቅጣጫዎችና እስካሁን የተመዘገቡ ስኬቶች እንዲሁም ያጋጠሙ ተግዳሮቶች ዙሪያ ጥናታዊ ጽሑፍ አቅርበዋል። በመጨረሻም ከተሳታፊዎች ሀሳብና አስተያየት የተነሳ ሲሆን ከመድረኩ ምላሽና ማብራሪያ ተሰጥቶበታል። ባለፈው የለውጡ ሰባት ዓመታት ዘላቂ ሰላምን ከማስፈን አኳያ የሃይማኖት አባቶች፣ የሰላም አደረጃጀቶች፣ የማህበረሰብ ተወካዮች የማይተካ ሚና እንደነበራቸው ተገለጸም። በክልሉ ያለውን ሰላም በማስቀጠል ዙሪያ ከህብረተሰቡ ከተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና አባገዳዎች፣ የኮሚኒቲ ፖሊሶች ጋር ውይይት ተካሂደዋል። ገዛኝ አራጌም ባለፉት ሰባት የለውጥ ዓመታት ዘላቂ ሰላምን ከማስፈን አኳያ የሃይማኖት አባቶች፣ የሰላም አደረጃጀቶች፣ የማህበረሰብ ተወካዮች የማይተካ ሚና እንደነበራቸው በውይይት መድረኩ በስፋት ተነስቷል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌት ወየሳ በውይይት መድረኩ እንደገለጹት ለውጡን ተከትሎ በሀገራችን ከኢኮኖሚ አሻጥር እስከ ጦርነት የደረሰ ተግዳሮቶች አጋጥመዋታል። ለዚህም የነጠላ ትርክት ጽንፈኝነት ሀገራችንን በተለያዩ ጊዜያቶች ዋጋ እንዳስከፈላት አውስተው ከለውጡ ወዲህ ከነጠላ ትርክት ወደ አሰባሳቢ ትርክቶች መለወጥ መቻሉን ገልጸዋል። ሀገር እየተጓዘችበት ያለውን የብልጽግና ጉዞ ለማደናቀፍ ጽንፍ የረገጡ አካላት በጋራ በመቀናጀት ሰላሟን ለማደፍረስ እየሰሩ መሆኑን ጠቁመው ይህንን በጋራ መታገል እንደሚገባ አሳስበዋል። መንግስት በአሁኑ ጊዜ በተለያዩ ዘርፎች ጠንካራ መሆኑን ጠቁመው ቢሆንም ትኩረቱን ከግጭት ወደ ልማት አዙሮ የህዝብ ተጠቃሚነትን ለማረጋገጥ በትኩረት እየሰራ እንደሚገኝ ጠቁመዋል። በተለይም በልማት በሰላም መንግስት ለሚሰራቸው ስራ የሃይማኖት ተቋማት ድርሻ፣ ባህላዊ ሸንጎዎች ሚናቸው አይተክ የሚሆኑን ጠቁመዋል። ተቋማት ውስጥ ተቀምጠው ህዝብን ከመንግስት የሚያቃቅሩ ብልሹ አሰራርን የሚያሰራጩ አካላት መንግስትና ህዝብ በጋራ መታገል እንደሚገባ ጠቁመዋል። በውይይት መድረኩ ላይ ሰባት የለውጥ ዓመታት በሰላም ዙሪያ የተከናወኑ ስራዎች ዙሪያ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊክ መሐመድ ጥናታዊ ጽሑፍ አቅርበዋል። በክልሉ ላለው አውንታዊ ሰላም የህብረተሰቡ ሰላም ወዳድነት የአገር ሽማግሌዎችና የሃይማኖት አባቶች አባገዳዎች የኮሚኒቲ ፖሊሶች ትልቅ አበርክቶ እንዳላቸው ገልጸዋል። ባለፉት ሰባት የለውጥ ዓመታት ፍትሐዊ ተጠቃሚነትን በማረጋገጥ በውይይት እንዲሁም በምክክር ጥያቄን መፍታትና ጥያቄዎችን መፍታትና በየጊዜው ከህዝብ ለሚነሱ ጥያቄዎች መንግስት ትኩረት በመስጠት ምላሽ የሰጠበት የለውጥ ዓመታት መሆኑን አክለዋል። ጽንፈኛ የፖለቲካ አመራሮች በመቀየር ወደ አካታች የፖለቲካ ምህዳር በመቀየር ከትጥቅ ወደ ድርድር የመመለስ ሰፊ ስራ መከናወኑን ጠቁመዋል። ለውጡ አሁን ባለበት ደረጃ አዎንታዊ መስተጋብሮችን ከመፍጠር ወደ ዘላቂነት የማሻገር ስራዎች ላይ መሆኑንም ጠቁመዋል። በተለይም በክልሉ ሃይማኖታዊ በዓላት ያለምንም ጸጥታ ችግር እንዲከበሩ የህብረተሰቡ የሃይማኖት አባቶች፣ የሀገር ሽማግሌዎች ሚና የማይተካ መሆኑን አብራርተዋል። ባለፉት የለውጥ ዓመታት የታዩ የሰላም ምርታዎች ለማደናቀፍ የሚሰሩ አካላት የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ ሰላም ወዳዱ ህዝብ በጋራ መታገል እንደሚገባ አሳስበዋል። የውይይቱ ተሳታፊዎች በበኩላቸው በክልሉ እየተሰሩ ያሉ የልማት ስራዎች አስደሳች መሆናቸውን ጠቁመው የልማት ስራዎቹ የህብረተሰብን ተጠቃሚነት የሚያረጋግጡና የስራ እድልን የሚፈጥሩ መሆን እንደሚገባ ጠቁመዋል። በሰላም ዙሪያ ክልሉ ለሌሎች ተምሳሌት የሚሆን መሆኑን ጠቁመው ለዘላቂነቱ በተለይም የሃይማኖት አባቶች በጋራ መስራት እንደሚገባ ጠቁመዋል። በተለይ ህዝቡን ከመንግስት የሚያቃቅሩ አካላት መንግስት መፈተሽ እንደሚገባና ብልሹ አሰራርን መታገል እንደሚገባ ጠቁመዋል። መንግስት ህዝቡን ከሀሰተኛ መረጃ በመጠበቅ እውነታዎችን መግለጥ ያስፈልጋል ሲሉም አክለዋል። የሐረሪ ክልል ጤና ቢሮ በክልሉ ከ62000 በላይ ለሚሆኑ ህጻናት የፖሊዮ ክትባት እንደሚሰጥ አስታወቅም። በሐረሪ ክልል ሁለተኛው ዙር የተቀናጀ የልጅነት ልምሻ ፖሊዮ ክትባት መሰጠትም ተጀምሯል። ሄኖክ ግርማ ዝርዝሩን ይዞታል። በሐረሪ ክልል ሁለተኛ ዙር የተቀናጀ የልጅነት ልምሻ ፖሊዮ ክትባት መሰጠት ተጀምሯል። የክትባት መራግብሩን ያስጀመሩት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን እንደገለጹት በክልሉ የተቀናጀ የልጅነት ልምሻ ፖሊዮ ክትባት ከዛሬ ግንቦት 22 እስከ ግንቦት 25 ቀን 2017 ዓ.ም. ምህረት ድረስ ይሰጣል። በክልሉ እድሜያቸው ከአምስት ዓመት በታች የሆኑ ከ62212 በላይ ህፃናትን ለመከተብ እየተሰራና እንደሚገኝም ጨምረው ገልጸዋል። ክትባቱ በክልሉ በ ሁሉም ወረዳዎች እና ቀበሌዎች በመዋለ ህጻናት ትምህርት ቤቶችና ቤት ለቤት በሚደረግ ጉብኝት እንደሚሰጥም ዶክተር አብዴ ተናግረዋል። ከዚህ ቀደም የተከተቡም ሆነ ያልተከተቡ እንዲሁም ክትባቱን ያልጀመሩና ጀምረው ያቋረጡ እድሜያቸው ከአምስት ዓመት በታች የሆኑ ሁሉም ህጻናት መከተብ እንዳለባቸውም አስገንዝበዋል። በክትባቱ ጎን ለጎንም የፖሊዮ በሽታ ተጠቂዎችን የመለየትና ኮሊድ ጋር በተያያዘ የሽንትና ሰገራ መቆጣጠር ችግር ወይም ደግሞ ፌስቱላ የገጠማቸው ሴቶችን በመለየት ሕክምና እንዲያገኙ የማድረግ የተቀናጀ ስራ እንደሚካሄድም ገልጸዋል። በዛሬው ዕለት በክልሉ የተጀመረው ክትባት ቅዳሜና እሁድን ጨምሮ እስከፊታችን ሰኞ ግንቦት 25 ቀን 2017 ዓ.ም ተመረጥ ድረስ እንደሚሰጥም ዶክተር አብዲ ገልጸዋል። በመሆኑም ሁሉም ቤተሰብና ህብረተሰቡ እድሜያቸው ከአምስት አመት በታች የሆኑ ሁሉም ህፃናትን በማስከተብ ከልጅነት ልምሻ ፖሊዮ በሽታ መከላከል እንዳለበትም መልእክታቸውን አስተላልፈዋል። የልጅነት ልምሻ ፖሊዮ በሽታ በአይን በማይታይ የፖሊዮ ቫይረስ አማካኝነት የሚመጣ ተላላፊ የሆነ በሽታ ነው። ባለፉት አመታት በተለያዩ ዘርፎች ለተከናወኑ ስራዎች የጸጥታው ዘርፍ ሚና ከፍተኛ መሆኑን ተገለጸ። በሐረሪ ክልል የሚሊሻ አባላት ለአካባቢ ሰላም የሚሊሻ ሚና በሚል ርዕሰ ጉዳይ ውይይት መድረክም ተካሂዷል። ትህትና ተስፋዬ ያዘጋጀችው ሪፖርት የአብስራ አሰግድ ታቀርባለች። በሐረሪ ክልል ለሚገኙ የሚሊሻ አባላት ለአካባቢ ሰላም የሚሊሻ ሚና በሚል ርዕሰ ጉዳይ የውይይት መድረክ ተካሂዷል። በመድረኩ የተገኙት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ኮሚሽነር ነስሪ ዘከሪያ እንደገለጹት ባለፉት ሰባት ዓመታት በሀገራችን በተለያዩ ዘርፎች በርካታ ስኬቶችና ስራዎች የተከናወኑ መሆኑን ገልጸዋል። በዚህም መንግስት እንደ ሀገር በሚያከናውናቸው ስኬቶች ጎን የጸጥታው ዘርፍ ሚና የጎላ መሆኑንም ተናግረዋል። ሀገራዊ ለውጡ አሁን ያለበት ደረጃ እና በቀጣይ እንዴት ማስቀጠል እንደሚ ል የተመዘገቡ ኢኮኖሚያዊና ማህበራዊ ስኬቶችን እና ያጋጠሙ ተግዳሮቶችን መቅረፍ ላይ ውይይት ተካሂዷል። በመድረኩ የተገኙት የሚሊሻ አባላት የህዝብና የመንግስት አደራ አለብንና ከብሄርተኝነት ነጻ በመሆን የተሰጠንን ተልእኮ በሚገባ እንወጣለን ብለዋል። በመድረኩ በክልሉ ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን ከሚሊሻው አባላት ለተነሱ ሀሳብና አስተያየት ምላሽ ሰጥተዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። ሀረር የቀድሞ ገናናነቷን በሚመጥል ልክ በእድገት ጎዳና ወደፊት እየተጓዘች መሆኑን በተጨባጭ መመልከታቸውን የተፎካካሪ የፖለቲካ ፓርቲ አባላት ገለጹ። በሀረሪ ክልል የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ እየተከናወኑ የሚገኙትን የልማት ስራዎችንም ጎብኝተዋል። ቤቴሌም ደሴ ዝርዝሩን ይዘዋለች። በሀረሪ ክልል የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ የተከናወኑና ና እየተከናወኑ የሚገኙ የልማት ስራዎች ጎብኝተዋል። የፖለቲካ ፓርቲ አባላቶቹ ደረጃውን ጠብቆ መንገድ መብራቶች ተካቶበት የተሰራውን የአራተኛ አካባቢ የኮሪደር ልማት ስራን ጎብኝተዋል። ሌላው የጉብኝቱ አካል የሆነው የኑር ፕላዛ መዝናኛ ስፍራ ና በግንባታ ላይ ያለው የአባድር ፕላዛ ሲሆን ፕሮጀክቶቹ በጀጎል ዙሪያ ያለውን ቅርስን በመጠበቅ ዙሪያውን የማልማትና የመስህብ ስፍራውን ይበልጥ ተመራጭ ማድረግ የግንባታ ስራ መከናወኑንና በመከናወን ላይ እንደሚገኝ በጉብኝቱ ወቅት ተጠቁሟል። የሀረር አምስቱን በር የሚያሳይ ሆኖ የተሰራው ኢኮ ፓርክም የጉብኝቱ አካል ሲሆን ሀረርን የኢኮኖሚ ምንጯን ከ50 በመቶ በላይ በቱሪዝም ለማድረግ በዘርፉ በትኩረት እየተሰራ መሆኑም ገለጻ ተደርጓል። ባለፉት ጥቂት ዓመታት በክልሉ የተከናወኑ የልማት ስራዎች ከተማዋን በፈጣን የለውጥና የልማት ጉዞ ላይ መሆኗን በተጨባጭ መመልከታቸውን ደግሞ በጉብኝቱ የተሳተፉ በክልሉ የሚገኙ የተፎካካሪ የፖለቲካ ፓርቲ አባላቶች ጠቁመዋል። በተሰሩት ልማቶችም ሀረር የቀደመ ገና ነቷን በሚመጥልክ መሰራቱን እና በአጭር ጊዜ ውስጥም በእድገት ጎዳና ወደፊት እየተጓዘች መሆኑን ገልጸው የልማቱ አካል ለመሆን መነሳሳት እንደፈጠረባቸውም ተናግረዋል። የተሰሩ ልማቶችንም ከመንግስት ጎን በመሆን ለመጠበቅ እና በቀጣይም በሚጠበቅባቸው ሁሉ በልማቶቹ ላይ አሻራቸውን ለማኖር ዝግጁ መሆናቸውን ገልጸዋል። ዜናዎቻችን ቀጥለዋል። ከመማር ማስተማር በዘለለ ለውጥ ተኮር ማህበረሰብ አገልግሎት በተግባር እየተከናወነ እንደሚገኝ የሐረማያ ዩኒቨርሲቲ ገልጿል። የሐረማያ ዩኒቨርሲቲ 42ኛው ዓመታዊ የምርምርና ማህበረሰብ ተሳትፎ ግምገማ ጉባኤም ተጠናቋል። ሲሳይ ዘሪሁን የግብርና ጤና ስርዓት በዲጂታል ፈጠራና ምርምር ውጤት ግብኝትን ማሳደግ በሚል መሪ ቃል ለሶስት ተከታታይ ቀናት በሐረማያ ዩኒቨርሲቲ ሲካሄድ የቆየው የአርባ ሁለተኛው የምርምርና ማህበረሰብ ተሳትፎ ግምገማ ጉባኤ ተጠናቋል። በመድረኩም ዩኒቨርሲቲው ሲያከናውናቸው የነበሩ ማህበረሰባዊ ተኮር ስራዎችን ጨምሮ በግብርና በጤና የቴክኖሎጂ ጥናትና ምርምር ስራ ውጤቶች አውደ ርዕይ መድረክ ተካሂዷል። በተጨማሪም በዩኒቨርሲቲው የነበሩ የተለያዩ ምርምሮችን ጨምሮ የሰው ሰራሽ አስተውሎትን በምርምር ውስጥም የሚያስችልም ጥናታዊ ጽሑፎች ቀርበው ውይይትም ተካሂዶባቸዋል። ጉባኤውም ታዲያ የልምድ ልውውጦችና ለቀጣይ ግብዓቶች የተገኘበት መድረክ መሆኑም ተመላክቷል። የሐረማያ ዩኒቨርሲቲ የምርምርና ማህበረሰብ ጉድኝት ምክትል ፕሬዚደንት ዶክተር ይስሐቅ ዩሱፍ ኮንፈረንሱ በዋነኝነት ዩኒቨርሲቲው ያለበትን አሁናዊ ቁመና የታየበት ግምገማ መሆኑን ተናግረዋል። በተለይም ይላሉ፣ ዩኒቨርሲቲው ከመማር ማስተማር በዘለለ ለውጥ ተኮር የማህበረሰብ አገልግሎቶችን በተግባር ያሳየበት ስለመሆኑም ገልጸው አንዱ የዩኒቨርሲቲ እንግዲህ ዓላማ ምንድ ነው? ውጤታማ የሆኑ ተመራቂዎችን ማስመረቅ ችግር ፈጪ የሆኑ ምርምሮችን መስራትና ከዛ ደግሞ ማህበረሰቡ ትራንስፎርሜቲቭ የሆነ የማህበረሰብ አገልግሎትን መስጠት ነው። እነኛ ትራንስፎርሜቲቭ የማህበረሰብ አገልግሎቶችን መስጠት ትልቁ ኢሹ ነው። ማስተማራችንም የምናስመርቀው ምርምርም ምርምሩ እዛ ጋር ሄዶ ትራንስፎርሜቲቭ የማህበረሰብ ለውጥን ካላመጣ ኢምፓክታችን ብዙ የለውም ብለን ነው የምናስበው። እንግዲህ ይህ ቲሙ እንደምታዩት ዲጂታል ኢኖቬሽን ኮሜርሽላይዜሽን ኦፍ ሪሰርች ነው። ዲጂታላይዜሽን ዛሬ የዘመኑ ኢሹ ነው። የትም ልንሸሸው አንችልም። እንደ ዱሮ እንቀጥል እንኑር ብንል ኑሮ እንደ ዱሮ አያስኬድም እና ዊ ሃቭ ቱ ዲጂታላይዝ አወር በተለይም ዩኒቨርሲቲው ባለፈው አመት ብቻ ከ1.3 ሚሊዮን በላይ የህብረተሰብ ክፍሎች ሁሉን አቀፍ ተጠቃሚ መሆን ማስቻሉን ጠቅሰው በቀጣይም በርካታ የጥናትና ምርምር ውጤቶችን ተደራሽ ለማድረግ እየተሰራ ስለመሆኑም አንስተዋል። ማህበረሰቡ እንግዲህ ሰፊ ነው። ላይክ እኛ አሁን በአመት ውስጥ በጤናው 300 ሺህ ሰው በላይ ሰፖርት እናደርጋለን። በህጉ ከ100 ሺህ ሰው በላይ ሰፖርት እናደርጋለን እንዲህ እያደረግን ስንሄድ 1.3 ሚሊየን ሰው ሰፖርት እናደርጋለን። ሰፖርት ስል አይዘር ኢስ ኖት ካፓሲቲ ቢልዲንግ ሊሆን ይችላል፣ ቤት መስላት ላሮ፣ ለአረጁ ሰዎች፣ በእድሜ ለገፉ ሰዎች እናቀብ ለሌላቸው ሊሆን ይችላል። የተለያዩ ስራዎች እንሰራለን። ይሄ 1.3 ሚሊየን እንግዲህ የሀገሪቱ ደግሞ ፐርሰንቴጅ ስታስቀምጠው ስታስቀምጣው 1% አይሆንም ከተፈጥሮ ሀብት ጥበቃ ጋር በተያያዘም ዩኒቨርሲቲው የተለያዩ የአካባቢ ጥበቃ ስራዎችን እየሰራ መሆኑን ገልጸው የአካባቢውንም ሕብረተሰብ ተጠቃሚ ማድረግ ስለመቻሉም አንስተዋል። ኢኮቱሪዝም ስንል እንግዲህ ያው በጣም ሰፊ ነው። ግን ከዛ የውሃ ሀብታችን አንዱ ነው። ሀረማያ ሀይቅ አንዱ እየሰራንበት ያለ ነው። ሁለተኛው ደግሞ አዴሌን ጀምረናል። ሶስተኛ ደንገጎን እየሰራን ነው፣ ናቹራል ሪሶርሱን አራተኛ ዘለን አሁን ድሬዳዋ ተፋሰሱን ከጎርፍ አደጋ ህብረተሰቡን ለመጠበቅ ፕሮጀክት ቀርጸን ያ ፕሮጀክት ዊን አድርገን ከካናዳ መንግስት ትልቅ ብር አግኝተን እየተንቀሳቀስን ያለ ነው። የሐረማ ዩኒቨርሲቲ የምርምር ጉዳዮች ዳይሬክተር ዶክተር ደረባቸው በቃና ዩኒቨርሲቲው ጊዜውን የዋጀ ቴክኖሎጂን ከመጠቀምና ራሱን ከዓለም አቀፍ አቻ ዩኒቨርሲቲዎች ጋር ለማስተካከል ጥናትና ምርምሮችን በቴክኖሎጂ በመደገፍ እየሰራ እንዳለም፣ በዚህም በርካታ ትሩፋቶች እየተገኘበት ነው ብለዋል። በዚህ ዘመን የዲጂታል ዘመን ውስጥ እንደመኖራችን የምናካሄዳቸው ምርምሮች የግብርና ላይ ያተኮሩ ምርምሮች ናቸው በብዛት እ በዲጂታል ሲስተሙ ተደ ግፎ የተሻለ የግብርና ምርት ለማሻሻል በጊዜው ጋር ያሉት እንደ ዲዚዝ ያሉት ፐስት ያሉት የተለያዩ የግብርና ምርቶች እንደ ክሮፕላ የሚመጡትን እንዴት አድርገን መቆጣጠር እንችላለን የሚሉ ላይ የተካሄዱ ምርምሮችን ቀርቦ እየተገመገሙ ያሉ ናቸው። እንደዛውም በጤናውም ዘርፉ ላይ የጤናውን ዘርፍ ማዘመን የሚችሉት ለምሳሌ በተለያዩ የጤና ጣቢያዎች ውስጥ ወይ የሆስፒታሎች ውስጥ የተለያዩ መሳሪያ ግብዓቶች ሊሚትድ የሆኑበት ቦታ ላይ ዲጂታል ቴክኖሎጂን ተጠቅመን የሕክምና ባለሙያዎቹን ዲያግኖስ ማድረግ ሕክምናን አደን ማከም ላይ እንዴት ሊደግፏቸው የሚችሉት የመሳሰሉት ጤናን የሚደግፉ ቴክኖሎጂዎች ተሰርቶ እነሱ ተጠናቆ እየተገመገሙ ያሉት ናቸው ማለት ነው እኚህ እንግዲህ በግብርናውም ዘርፍ በጤናውም ዘርፍ ላይ ሌሎችም ዘርፍ ላይ የተሰሩት ጥናቶች እንግዲህ ወደ ህብረተሰቡ ደግሞ ተሻግሮ የህብረተሰቡን ኑሮ መለወጥ ላይ የጤናውን ማሻሻት ጤና አሰጣጡን ማሻሻል ላይ የግብርና ምርቱን ማሳደግ ላይ እንግዲህ ትልቅ ኮንትሪቢሽን ይኖራቸዋል የሚል ነው ያለን ማለት የተሰሩ የጥናትና ምርምር ስራዎች ወርታች ወርደው የህብረተሰቡን ችግር እንዲፈቱ ከማስቻል አንጻር ውስንነት መኖሩን ገልጸው ይህንንም ለመቅረፍ ዩኒቨርሲቲው ከአጋር አካላት ጋር እየሰራ ነው ብለዋል። የሚካሄዱት ሁሉ ወደ ህብረተሰቡ ደርሷል ብለን አንልም ግን በጣም ለህብረተሰቡ ጠቃሚ የሚሆኑትን ውጤቶች ግን ለህብረተሰቡ ደርሶ የገበሬ ማሳ ላይ ተሞክሮ፣ የእኛ ምርምር ጣባዎች ላይ ተሞክሮ ገበሬዎቹ ከዛ ተምሮ ወደ ራሳቸው ወስዶ ቴክኖሎጂዎቹን፣ ለምሳሌ የተሻሻሉ የሰብል ዝርያዎች ሬዚስታንስ ዳውት ሬዚስታንስ ተብሎ የተለቀቁትን ምርታማነትን መጨመር የሚችሉትን የሰብል ዝርያዎችን ወደ ህብረተሰቡ አድርሰን ህብረተሰቡ እንዲላመዱ እያደረገን ያለን በት ያለው ግን ቁጥራቸው ብናይ ካለው የ እንግዲህ ቅድም እንደጠቀስኩ የበጀት እጥረት ጋር ተያይዞ በሰፊው አይደለም፣ ግን በተሻለ መጠን እየመረጥ ናቸው ወደ ህብረተሰቡ እያደረሰን እንገኛለን። በኢትዮጵያ የግብርና ምርምር ኢንስቲትዩት የባዮቴክኖሎጂ ምርምር ዳይሬክተር ደጀኔ ግርማ እንደ ሀገር በዩኒቨርሲቲዎች የሚሰሩ ጥናቶች ወደ ገበያ በማቅረብ እንደ ሀገር ገቢ ማስገኘት ከዩኒቨርሲቲው እንደሚጠበቅ ገልጸው ሐረማያ ዩኒቨርሲቲም መሰል ስራዎችን አበረታች በሆነ መልኩ እየሰራ እንደሚገኝ መመልከታቸውን ገልጸዋል። ይሄ ተቋም ይሄ ዩኒቨርሲቲ ብዙ የምርምር ውጤቶች አሉት፣ ፐብሊኬሽን ሳሉት ሀሳቦች አሉ ባለፈው አመት ብቻ ወደ አምስት መቶ የዶክተራል ቴሲሶች እንደወጡ ሪፖርት አይተናል እና እነሱ እነሱ ሀሳቦች ወደ ውጤትና ወደ ገንዘብ መቀየር የሚችሉ ናቸው ሀሳቦቹ ራሳቸው እና የሰጠነውን ምክር ሀሳብ እነዚህን ነገሮች ወደ ስፒን ኦፍ ካምፓኒስ ብዙ ጊዜ በዓለም ደረጃ ዩኒቨርሲቲዎች የእውቀት ኢኮኖሚዎች ናቸው ይባላል እና እነዚህን እውቀቶች ወደ ገንዘብ ቀይሮ ወደ ሬቬኑ ቀይሮ መንግስትን ማገዝ በዩኒቨርሲቲው ዙሪያ ያለውን ማህበረሰብ ከሚገኘው ሬቬኑ ላይ በተለያየ መልኩ ለማገዝ ስለሚያግዙ አይ ቲንክ በጣም ተስፋ ሰጪ ነገሮች ያለው ከዚህ የሚወጣው የምርምር ውጤት ወደ ካምፓኒዎች እንዲሄድ አዳዲስ ካምፓኒዎች እንዲፈልቁ አቅጣጫ እንዲይዙ አጠንክረው እንዲሰሩ ምክር ሀሳብ ሰጥተናል ና ተስፋ ነው የሚታየኝ፣ ደስ ነው የሚለው። በኤግዚቢሽኑ ላይ የቀረቡ የምርምር ውጤቶች በተቻለ መጠን ለተጠቃሚዎች በስፋት ተደራሽ ቢደረጉም የማህበረሰቡ ሕይወት መቀየር የሚችሉ ስለመሆናቸው ደግሞ የመርሃ ግብሩ ተሳታፊዎች ገልጸዋል። ከጥናትና ምርምር መድረኩም ጎን ለጎን ኤግዚቢሽን እየተካሄደም ሲሆን በኤግዚቢሽኑ ላይም የተለያዩ የዩኒቨርሲቲው የምርምር ውጤቶች ቀርበው የተለያዩ ምርጥ ዘሮች፣ የተፈጥሮ ማዳበሪያ ፈጠራዎች፣ የእርሻ ሜካናይዜሽን፣ የጤና ዘርፍ የተሰሩ ምርምር ውጤቶች ደግሞ በዩኒቨርሲቲው የተለያዩ የህትመት ውጤቶችና የተለያዩ ከተለያዩ የቴክኒክና ሙያ ማሰልጠኛ መጡ ፈጠራዎችም ለእይታ ቀርበውበታል። ወደ ሀገር አቀፍ ዘገባዎች ተሻግረናል። በመጨረሻው ምዕራፍ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ግንባታም እስከ መጋቢት ወር መጨረሻ ባለው 98.6 በመቶ መድረሱን የህዳሴ ግድብ ማስተባበሪያ ጽህፈት ቤት ገልጿል። በሌላ ዜና ደግሞ በፌዴራል ደረጃ የሚገኘው ሁሉም ተቋማት የሚሳተፉበት አገር አቀፍ አጀንዳ የማሰባሰብ ምዕራፍ ከዛሬ ጀምሮ ለሶስት ተከታታይ ቀናት እንደሚካሄድ የኢትዮጵያ አገራዊ ምክክር ኮሚሽን ይፋ አደረገ። የሚሉት በአገር አቀፍ ጉዳዮቻችን መካከል ከያዝናቸው ናቸው። እነኚህን ጨምሮ ሌሎቹንም ዘገባዎች ምስክር ለማ ወደ እናንተ ታደርሳችኋለች። በመጨረሻው ምዕራፍ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስከ መጋቢት ወር መጨረሻ ባለው 98.6 በመቶ መድረሱን የህዳሴ ግድብ ማስተባበሪያ ጽህፈት ቤት ገልጿል። የማስተባበሪያው ህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሰለሞን ዳንኤል ለኢቢሲ ዶ ስትሪም እንደገለጹት ግድቡ በስድስት ተርባይኖች ኃይል እያመነጨ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ እስካሁን ባለው ሂደት ከ23 ቢሊዮን ብር በላይ ከ ህብረተሰቡ ድጋፍ መሰብሰብ መቻሉንም ገልጸዋል። ኢትዮጵያንና ትውልደ ኢትዮጵያውያን ባደረጉት ድጋፍ በዘንድሮ በጀት ዓመት ብቻ ከ1.25 ቢሊዮን ብር በላይ ድጋፍ ማሰባሰብ መቻሉን አቶ ሰለሞን ዳንኤል ተናግረዋል። በተያዘው በጀት ዓመት ከ58 ሚሊዮን 470 ሺህ ብር በላይ ከዲያስፖራው ለህዳሴው ግድብ ግንባታ ድጋፍ የተደረገ ነው ብለዋል። የታላቁ ህዳሴ ግድብ ገቢ ማሰባሰቢያ የሰላም ዋንጫ በየክልሎች እየተዘዋወረ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብን ሙሉ ለሙሉ ለማጠናቀቅ በ8100 በቴሌብር ጨምሮ በሁሉም የድጋፍ ማሰባሰቢያ አማራጮች ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፋቸውን እንዲቀጥሉ ጠይቀዋል። በፌዴራል ደረጃ የሚገኙት ሁሉም ተቋማት የሚሳተፉበት ሀገር አቀፍ የአጀንዳ ማሰባሰብ ምዕራፍ ከዛሬ ጀምሮ ለሶስት ቀናት እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ አድርጓል። እየተካሄደ በሚገኘው የአጀንዳ ማሰባሰብ ምዕራፍ የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ መምህራን፣ የሃይማኖት ተቋማት በአጠቃላይ ከ38 ድርጅቶች የተውጣጡ ከ8 መቶ በላይ ወኪሎች እየተሳተፉ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን ከ11 ክልሎችና ከሁለት ከተማ አስተዳደሮች በድምሩ ከ1120 ቀበሌዎች የተሰበሰቡ 13 አጀንዳ ሰነዶችን የማሰባሰብና በሀገር አቀፍ ደረጃ ተሳታፊዎችን የመለየት ስራ ተጠናቋል ብለዋል። ከዛሬ ጀምሮ በፌዴራል ደረጃ በሚካሄደው 14ተኛው የአጀንዳ ማሰባሰብ ምዕራፍ ሀገራዊ ፋይዳ ያላቸውን ለግጭት መንስኤ በሆኑ ጉዳዮችና የቅድሚያ ቅድሚያ የሚሰጣቸውን አጀንዳዎችን በመለየት ግንቦት 24 ተጠቃሎ ለኮሚሽኑ እንዲሰጡ አስታውቋል። እስካሁን በአጀንዳው ማሰባሰብ ላይ ያልተሳተፉ የፖለቲካ ፓርቲዎችና የታጠቁ ኃይሎች አጀንዳቸውን ለኮሚሽኑ ማስረከብ ከፈለጉ ኮሚሽኑ በሩ ክፍት መሆኑን ነው የገለጹት። በኢትዮጵያ እስካሁን ከ15 ሚሊዮን በላይ የሚሆኑ ዜጎች የፋይዳ መታወቂያ አገልግሎት መመዝገባቸውን የብሔራዊ መታወቂያ ፕሮግራም ገልጿል። በዚህ ዓመት መጨረሻ ከ20 እስከ 23 ሚሊዮን ለሚሆኑ ነዋሪዎች የብሔራዊ ዲጂታል መታወቂያን ተደራሽ ለማድረግ እንደሚሰራ የብሔራዊ መታወቂያ ፕሮግራም ምዝገባ ዳይሬክተር አቶ ሄኖክ ጥላሁን ተናግረዋል። አሁን ላይ 5ሺህ የሚሆኑ የምዝገባ መሳሪያዎችን በመጠቀም አገልግሎቱ እየተሰጠ መሆኑን አቶ ሄኖክ ገልጸዋል። በሁሉም ክልሎች የዲጂታል መታወቂያን ተደራሽ ለማድረግ በትኩረት እየተሰራ ይገኛል በዚህም ከአንድ ሺህ በላይ በሆኑ ጣቢያዎች የፋይዳ ምዝገባ እየተካሄደ መሆኑን አንስተው በክልሎች የኢትዮ ቴሌኮም እና ገቢዎች ቢሮዎች አገልግሎት እየሰጡ ነው ብለዋል በኢኮኖሚ ህብረተሰብን ተጠቃሚ ለማድረግ ወንጀልን ለመከላከል እንዲሁም ቀልጣፋ አገልግሎት ለማግኘት የዲጂታል መታወቂያ ወሳኝ ሚናን እንደሚጫወት ተመላክቷል በኦሮሚያ ክልል የወባ በሽታ ስርጭት ከፍ ብሎ በሚታይባቸው አካባቢዎች በሰኔ ወር የኬሚካል ርጭት እና የአጎበር ስርጭት ለማከናወን ዝግጅት እየተደረገ መሆኑን የክልሉ ጤና ቢሮ አስታወቀ። የቢሮ ምክትል ኃላፊ ደረጃ አብደላ እንደገለጹት በክልሉ 13 በሚደርሱ ዞኖች በተደጋጋሚ የወባ ወረርሽኝ ይከሰታል። ለወባትን የመራባት ምክንያት የሚሆኑ ሁኔታዎችን ለመከላከል ህብረተሰቡን በማስተባበር ውሃ የሚያቁሩ አካባቢዎችን የማጽዳት ስራዎች እየተከናወኑ መሆኑንም ተናግረዋል። ኢሉአባቦር፣ ቦኖ በደሌ፣ ምዕራብ ወለጋና ቄለም ወለጋ አካባቢዎች የበሽታው ስርጭት ከፍ ብሎ የሚታይባቸው 16 ወረዳዎችን በመለየት የኬሚካል ርጭት ለማከናወን የዝግጅት ስራ እየተከናወነ መሆኑን አብራርተዋል። የጤና ኤክስቴንሽን ባለሙያዎች ቤት ለቤት በመዞር የሚሰጡትን የግንዛቤ ስራ አጠናክረው መቀጠላቸውንም ተናግረዋል። ተመልካቾቻችን ሐረሪ ክልል ቴሌቪዥን ለእለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እየተመኘው የኔን በዚያ በቃው፣ ጤና ይስጥልኝ።